ሳይስትሬ ነው አምጥተዋለች። እዚህ የዛሬ የዛሬ 13 አመት የገዛውላት ፓስትራ ይኸው እስካሁን እየተጠቀመችው። ያው ሮዙ ፓስትራ አምጪ አለኝ። ሮዙ ፓስትራ፣ ሳምሬ፣ እኔ የገዛሁሽን ፓስትራ ቤት መጥተሽ ሰርቀሽ ይኸውልሽ። አዎ ሮዙ ፓስትራ። እኔ የገዛሁላት ዕቃ እስቲል ድረስ ልብስ እንኳን እስቲል ድረስ አለ አለ ሆላንድ ነው ሜሳ ላይ የፀጉር እንትን ሂጄ ይገዛሁትኝ። ሜሳ ላይ ማለት ነው። እስካሁን ድረስ እየተጠቀመችበት ነው። ገንዘብ አውጡ ኳሊቲ ነገር ግዙ። ሶስት ምን በአምስት ሺ ድስት እንደው ስለሌለ ነዋ ስለሌለ ፀጉሬ አደርቃለሁ እጄ ላይ ዷ አብዶ ፈነዳ። ሳየው እንትን ብሏል። ደከመኝ አውጪ ደከመኝ ሳልጨርሳችሁ ሳልፈነዳ ሌላም ሳላፈነዳ አውጪ ይላል። ፎኑ ውስጡ በሙሉ በቃ የለም። እንዲህ እንዲህ ሳደርገው ቆርቆር ቆርቆር ቆርቆር ቆርቆር ይላል። እረግጣ ነው መሰለኝ የገዛችሁ። እረግጣ ልጨን እናልቅ

ስምንት ዓመት ከኔ ጋር በስምንት ዓመት ይኸው ይኸው፣ ማልቀስ ይሄን ዊን ከወሰዳችሁልኝ የእድሜ ልክ ሞደል ምን አልኩኝ? አይደለም በስነ ስርዓቱ መጠቀም ማንጎዳው ረግጣው ይሁን ምን አርጋዩ

ወይ፣ ንገሪኝ። አትሄጂም። ገብቶኛል ገብቶኛል። ወደ ቤት ሄዳለሁ። ሆ እኔማ ከትሬይነሩ ፎን ቀሳይዝሽ አይቀርም የስፖርት ቤት ትሬነር ፐርሰናል ትሬኒንግ ሳይሆን አይቀርም። እዛ ሰውዬው በቃ ስፖርት ነው ስፖርት ነው ስፖርት ነው የሚመጣው። ለሊት ተኝቼ ነው፣ ትላንትናማ ተኝቼ ነው እንዲቀስ ቀስ ብላ ከፍታ ስገባ በሩን ከፍቼው ስለነበር ፊት ለፊት የተገናኘ ነው። ተኝቻለሁ፣ ግን ይደገምና እናያለን። ደብል ነው ጋይስ ማሜ ምነው ፈዘጋ እኔ እምወጣለሁ ከአንድ ሰዓት በኋላ ሄዱበት ጋይስ ደብል ነው እቃ ቡን ነው የምታደርገው። ቡን እኔ ጠንቅቄ ነው የሚይዘው፣ ነፍሴ ጫማ የት አድርግ? ጥሩነቷን ጫማ ራሱ የለም፣ እግሯ ተልቋል። ተገላገልኩ። ቡና ብቻ የምን ቡና